ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም ሁሉ መልካም፣ ምን አለ ሰላም ብላችሁ ነው። ኢንዌስ መጥቻ አለኝ። በእውነት በጣም ድክምክም ስላለኝ ነው ቀስ ብዬ ማወራው። ጋይስ በጣም ይቅርታ ለድምፄ ማነስ ማለት ነው። መለኛው ጋር ደውዬ ነበረ አናግሬው ነበረ። በጣም የሚያሳዝን ነገር ነው የሰማሁት። እውነት ለመናገር ቡርኬ ጥሩ ስሜት ላይ አይደለም ያለው። ጥሩ ስሜት ላይ አይደለም ያለው ቡርኬ ጥሩ ስሜት ላይ አይደለም ያለው። እቤት አይደለም ያለው። ማታም እቤት እንዳላደረ ሆቴል አልጋ ይዞ እንዳደረ ምናምን ነው የነገረኝ። እንዲሁም ስልክ ብዙዎቻችሁ ደውላችሁ የቡርኬ ስልክ አይሰራላችሁም ስልኩን ዝግ ነው። ሌላ ስልክ ግን ሰጥቶኛል ማለት ነው መለኛው። ማናገር የምትፈልጉ አናግሩት፣ እስኪ እናንተን የሚሰማችሁ ከሆነ አናግሩት ብሏል ማለት ነው መለኛው። እኛ በተቻለን አቅም እንግዲህ እንደውላለን ሁላችንም ስንደውል ቡርኬም ምንም የሚያውቀው ነገር እንደሌለ ነው። ምንም አይነት በቃ ስህተቴን ሳላቅ እንዴት ብዬ ብሎ እንግዲህ ጭንቀት ላይ ነው ያለው ማለት ነው ያለው። ነገር ግን ይመስለኛል በመሀላቸው የሆነ ሰው ገብቷል፣ የሆነ ሰው ገብቷል። በጣም መጥፎ ርኩስ የሆነች ሴት ገብታለች በመሀላቸው ማለት ነው። ይህንን ነገር ሁሉ ነገር ለሀይሚ ያቀበለችው ሴት ናት። እኛም እኔ እንደደረሰኝ መረጃ ከሆነ ማን ነው ሁላችንም የምናውቃት ናት። ሁላችንም ሁላችሁም ታቋታላችሁ። ልጅቷ ስመጥቀስ ስለማይጠበቅብኝ ነው ይህንን ያደረገችው ማለት ነው። ያልሆነ ወሬ ለቡርኬ በማቀበል እነሱ እንዲጣሉ እንዲለያዩ፣ እዚህ ደረጃ እንዲደርሱ ያደረገችዋ ሴት እንግዲህ እኔ ተነግሮኛል ማንነቷን አሳልፌ ግን መናገር አልችልም። ምክንያቱም እንዳትናገሪ አሁን ጊዜው አይደለም። እኛ በተቻለን አቅም ሁለቱ እንዲታረቁና ሀይሚም ያለውን እውነታ ምክንያቱም መረጃ ነው አለኝ ያለች ሀይሚ ሰምታችኋላ። ሀይሚ መረጃ ነው አለኝ ያለች መረጃ ማለት ወይ ቪዲዮ ወይም ፎቶ ምናምን እንደዛ አይነት ነገር ማለት ነው። መረጃ እንደዚህ ብለካል ምናምን ወይ ደግሞ የሆነ ድምጽ ቅጂ ምናምን ነው እንግዲህ መረጃ። ከዛ የዘለለ ነገር ሊኖር አይችልም ግን ሀይሜ አሁንም ቢሆን ወደ ራስሽ ተመለሽ። እናንተ ብዙ ጠላቶች እንዳሉባችሁ ታውቅ ያለሽ ግልጽ ነው፣ ምንም የሚዋሽ ነገር የለም። ከዚህ በፊት ብዙ ደረጃ ተዳርሳችሁ በይቅርታ ተላልፋችኋል አይደለ? አሁንም ደግሞ ጠላታችሁን ለማሳፈር በይቅርታ ተላለፉ። መለኛው በጣም ተጨንቋል ጋይስ። እውነት ለመናገር ደግሞ አንድ ነገር ልንገራችሁ ጋይስ፣ ይውላችሁ እኛ ስንደውል ድምፃቸውን ብናወጣ እነሱ ደስተኛ አይሆኑም። ገባችሁ? እኛ ለሌላ ጊዜ ስንደውል ስልክ ልን ይችላሉ። ደስ አይላቸውም። በቃ ደስተኞች አይደሉም። በፊት በፊት እኮ ድምጻቸውን እናወጣ ነበር ካስታወሳችሁ። ግን ደስተኞች ስለማይሆኑ ነው፣ ገባችሁ? እና መለኛው እንደነገረኝ በጣም በቃ ባይዘዌ ይህን ጉዳይ እምሽዬ አታቅም፣ እዚህ ደረጃ እንደደረሱ ምናም ምናምን ነገር ባለፈው ሰሞን ከሁለት ከአራት ቀን በፊት ተጣልተው ድጋሚ እንደታረቁ እንጂ በዛው እስካሁን ጸበኛ እንደሆኑ ምናምን አታቅም አለ ዛሬ ማለት ነው። መለኛው ግን በጣም ነገሩ ከኛ ከቁጥጥራችን ውጭ የሚወጣብን አይነት ከሆነ ያው ለእሷ አን ነግራት ና ሀይሚም እቤት መጥታ ከሙሽዬ ጋር ተነጋግራ ችግሩ በውስጥ እንዲፈታ ለማድረግ እሞክራለሁኝ ብሏል። እንግዲህ እሱም ዛሬ ሳወራው እንግዲህ ያው ባለቤቱ ክትባት ነበራት፣ የህፃን ክትባት ልጅ ይዘው እየሄዱ ነበር። ና ብዙ ላወራው ፈልጌ ነበር። የነገረኝ ግን ይሄ ነው ማለት እሱም ከአቅሙ በላይ እንደሆነ ቡርኬ ቤት እንዳላደረ ምናምን ና ቢችሉ ወደ አዲስ አበባ እንዲሄዱ ሁላችሁ እንድምፁ። ያው ጉዳዩ ችግሩ ያለው እዛ አካባቢ ላይ መሰለኝ ያለው፣ አሁን ያሉበት አካባቢ ላይ መሰለኝ ያለው ማለት ነው። አሁን ይሄ ነገር እንዲፈጠር ያደረገው ሰው እዛ ነው ያለው፣ ታጅራ ላይ ማለት ነው። ገባችሁ እንግዲህ። ስለዚህ ምንድን ነው ያቺን ልጅ ወይም ደግሞ ያን ሰው ለሀይሚ መረጃ የሰጣትን ሰውዬ ወይም ሴት ወይም ወንድ፣ ለምን እኔ እንዳትናገሪ ስለተባልኩ ነው። ጋይስ ከዛ አካባቢ መውጣት ነው ያለባቸው። በቃ መረጃው የተሰጣት እዛው ስለሆነ ከዛ አካባቢ ወጥተው በሰላም አዲስ አበባ ሄደው ችግራቸውን ለመፍታት እዛው ሙሽ እያስታርቃቸው እሺ ካሉ ችግራቸው እንዲፈታ ማድረግ ነው እንጂ አሁን ነገሩ እየተባባሰባቸው ሁለቱ በቃ ሰላም እንዳይፈጥሩ ሀይሚንና ቡርኬን እየተደረገ ያለ ያው እዛ አካባቢ ላይ ነውና፣ ጠላት ባይዘወይ በጣም ከባድ ነው። ልጆቹ ጥሩ ፍቅር ግንኙነት እንዳላቸው ሲያቁ፣ ጥሩ ደረጃ ላይ እየደረሱ እንደሆነ ሲያውቁ መጥተው እኔ የድሮ ፍቅረኛው ነኝ፣ ከኔ ጋር ፋይል አለው የድሮ ፍቅረኛ። ብትወኝ ባትወኝ፣ ያለፈኮ ታሪክ እኮ ሁሉም ሰው አለው። ሁሉም ሴት ያለፈ ታሪክ አለው። ሁሉንም ሴት ማለት ነው ማንኛውም ሰው ቢሆን ማን ነው። ግን የሚገርምሽ ነገር ይሄን ያደረግሽዋለች። የሚገርምሽ ነገር በሚገርምሽ ሁኔታ አንቺ ስላጣለሻቸው እመኝኝ እመኝኝ በግድ መቼም ወንድ በገንዘብ አይገዛም፣ አደለ። እነሱ አይለያዩ። እኛ እንደምንም ብለን በምንችለው አቅም ለማስታረቅም ለማስማማትም በምንችለው አቅም እንጥራለን። ደግሞም እናስማማቸዋለን። እመኑኝ፣ ይስማማሉ ጋይስ። የጊዜ ጉዳይ ነው እንጂ ሁሉም፣ ማንም ተጣልቶ የሚቀር ሰው የለም። ማንም ማለት ነው። ማንም ተጣልቶ የሚቀርሰው የለም እና ይህንን ሴራ እያሴርሽ ያለ ሸዋ ልጅ መረጃሽ ደርሶኛል። ከዚህ በፊት ዩቱብ አሰሩኝ ስትያቸው የነበርሽ ልጅ ነሽ። እያንዳንዱ መረጃ ደርሶኛል። ከዚህ በፊት በአንቺ ምክንያት ብዙ ደረጃ ተዳርሰው ነው የተመለሱት። አሁን ስም እንዳጠሪ ተብያለሁ። እኔ አልጠራም። የተነገረኝ ተናግሮኛል። መለኛውና ሙሽ አደራችሁ እነዚህ ልጆች አስማሙልን። መለኛው በጣም አመሰግን ካሉ ላንተ ሪስፔክት አለኝ። በምን ደውል ሰዓት ስልክ እያነሳህልን ስለሆነ ከልብ እና መሰግንሃለን። የእውነት ደውላችሁ ደግሞ ስልክ ያላነሳሁላችሁ ልጆች ያው ልጅ የልጅ ክትባት ነበርና ላስከትብ ስለሄኩኝ ስል ይጠራል ግን ለማንሳት ስላልተመቼ ነው ምናም ብሏል። በጣም ይቅርታ ጠይቋቸዋል ማለት ነው። መለኛው በጣም ብሶ ነው የሚደውለው ነው ያለው እና መሰግንሃለን፣ እንወድሃለን መለኛው። አ በቃ ላንተ ነው አደራ የምንሰጥ።